አረ አብርሽ አረ አብርሽ ተያይዞት የለ እንዲ ሩታን ማስደሰቱን እንዴ! አረ ሰው ቃል እየጠፋኝ ነው ለአብርሽ አሁንስ ቃላት እያጠውለት ነው። የምር እግዚአብሔርን ነው የምላችሁ፣ በጣም የሚያስደንቅ ነገር ነው እያደረገ ያለው። ሰላም ጤና ይስጥልኝ ውዴን ቻናል ተከታታዮች፣ ዛሬም የሚያስደስት ነገር ነው እይላችሁ የመጠውትኝ ወንድ ልጅ ሲያፈቅራችሁ መሬት ነው የመሬ ነው። ሁሌ የምለው ነገር ነው። ወንድ ልጅ ከልቡ ሲያፈቅራችሁ እንትን አይላችሁም። የሚያደርግላችሁን ነገር አይነግራችሁም። ሳይነግራችሁ ነው የሚያደርግላችሁ። በቃ የተግባር ሰው ነው። በተግባር አድርጎ ነው የሚያሳያችሁ ከልቡ ሲያፈቅራችሁ ወንድ ልጅ እና አብርሽ እንግዲህ ባለፈው ዕለት መኪና ለሃይም ለሩታ ሰርፕራይዝ አድርጓት ነበረ። ዛሬ ደግሞ የአራት መቶ ሺህ ብር የአንገት ወርቅ ነው ሰፕራይዝ ያደረጋት። ይሄ የሚያስደንቅ ታሪክ አይደለ ዶች የከወደዳችሁት እንግዲህ እዛ አብርሽን እውነት አሳብ አስተያየታችሁን ግለጡለት፣ አመስግኑት፣ ላይክ ሼር አድርጉት። በቃ የሱድ ቤት ለምን መበረታታት ያለበት ተግባር ነው። በቃ ይሄ ምርጥ ነገር ነው ያደረገው በቃ መልካም ነገርን ያደረገው ስንቶቻቸው ናቸው? እንደዚህ የሚያደርጉት ስንቶቻቸው ወንዶች ናቸው? እንደዚህ የሚያደርጉት ሚስቶቻቸው እንደዚህ የሚንከባከቡት ትላላቸው አስባችሁታል እንዴ? መልካም ተግባር ላይ ትኩረት ማድረግ አለብን ይሆን? አይቶ ባላየ አይደለም ይሆን መበረታታት አለበት እና አንዳንድ ጊዜ ምን አገባኝ የሚባል ነገር አለ ምን አገባኝ እሷ አለበሰች አማረች አላማረች የሚሉ ሰዎች አሉ። ቤት ውስጥ አግብተው ስላስቀመጧችሁ ብቻ ለእነሱ ያ ትልቅ እንደ ትልቅ ነገር የሚያዩት ወንዶች አሉ። ይሄ አይደለም መሆን ያለበት። በትን ትንሽ ነገር ገንዘቡ ስለበዛ አይደለም፣ እኛ ሴቶች ትንሽ ነገርም ታስደስተናለች አለ ሶ ገንዘብ ስለበዛ ሀብታም ስለሆነ አይደለም። አንድ የኒባል ስላለው ብቻ አይደለም ባይኖረውም ራሱ ካለው ላይ ሰፕራይዝ ሊያደርገኝ ይገባል። እና አብርሽ ያደረገው ነገር በጣም መደነቅ ያለበት ነገር ነው፣ የሚደነቅ ነገር ነው። የምሬን እምላችሁ አራት መቶ ሺህ ብር አውጥቶ አስባችሁታል? ወርቅ፣ የአንገት ወርቅ ለዛም ረጅም ነው ምናምን ነገር እንግዲህ የቦክር ልጁን ወንድ ልጅ ስለሰጠችው ይሄ ሲያንሳት ነው የምሬን ነው ላችሁ። ወርቅና መኪና ሲያንሳት ነው ለሩታ። ለምን ሩታ ብዙ ዋጋ የከፈለ ሴት ናት። በቀላል አይደለም እዚ የደረሰችው። ተረግጣለች ሚዲያ ላይ። ልጁ ዘጠኝ ወር ተሸክማ በሆዷ ተረግጣለች፣ ከነ ልጁ ከዘዝቃለች። አስባችሁታል? ሁለት ነስ በአናቷ ተክለዋታል። እንደው ፎቶ ሆነ እንጂ በአካልም ቢያገኟት በአናቷ እንደሚተክሏት ነው የተረዳውትኝ። ፎቶ አንስተው ትክታክ ላይ እና ያ ሁሉ አልፎ ዛሬ ወልዳ ሁለት ሆና አስቡት። እንግዲህ እነሱ እንደዛ ባናቷ የተከሏት እንድትሞት ወይም የሆነ ነገር እንድትሆን ነበር። የደንቆሮ ስራ ማለት ነው። እና አንዳንድ ጊዜ የምናደርገውን ነገር እንወቅ። ዳር የምንቀርበት ሰዓት አለ። የምሬን ነው የምላችሁ። ዳር የምንቀርበት ሰዓት አለ። የተዋደደ ሰው፣ የተጋባ ሰው፣ የተዛመደ ሰው በቃ መጨረሻ በልይ ይተሳሰራል እና አይለያይ። አሁን አብርሽና ሩታ ውስጥ በጣም ብዙ ጊዜ ክፍተቶች ነበሩ፣ ብዙ የሚያስጠሉ ክፍተቶች። ነገር ግን ይሄ ልጅ መጣና ዳግም አስተሳሰራቸው፣ ዳግም እንደዚህ ህይወታቸው በደስታ ተሞላ። ስለዚህ የምናደርገውን ነገር ለይተን ብናውቅ እንደ አሳብ ጥሩ ነው ባይነኝ። ፍቅራችሁን ያብዛላችሁ መድሀን ያለም። በጣም ደስ የምትሉ ናቸው። አሁን ላይ ያላችሁት ነገር በጣም ደስ ይላል። አብረሽና ሩታ በዚህ ቀጥሉበት። አብሬሽ ደግሞ የሚያደረከው መልካም ነገር ለብዙ ወጣቶች፣ አጠገብ ላሉት ወጣቶች ራሱ ትምህርት ነው። በቃ ሌለ ትምህርት ይወስዱበታል። ይሄ መልካም ነገር ነው እና እንደዚህ ነው በቃ ሚስትን ማስደሰት። ውድ ነገር ውድ ሚስት ውድ ነገር ይገባታል። ብራንድ ነገር ይገባታል። ውድ ሚስት ውድ ሚስት ሁሉ ጊዜ ውድ ነገር ይገባታል። ውድ የሆኑ ስጦታዎች፣ ውድ የሆኑ ሽቶ፣ ውድ የሆኑ ጫማ፣ ውድ የሆኑ ሻንጣ በቃ ውድ የሆነ ነገር ይገባታል። ዋጋ የከፈለች ሴት ለባሏ ለባሏ ዋጋ የከፈለች ናት። ሩታ ብዙ ነገሮች ብዙ ውጣ ውረድን አልፋ ነው። ከሱ ጋር ብዙ ነገሮችን ተጋፍጣ ነው እዚ ደረሰችው። ሶ ይሄ ለእሷ ያንሳል እንጂ አይበዛም። ለሩታ አይነቷ ያንሳል እንጂ አይበዛም። አብርሽ ደግሞ እውነት ጅግና ነክ ከልብክ ከልብ በቃ ጅግና ነክ። እኔ በጣም ኮርችብሃለው። እግዚአብሔርን በጣም ነው የኮረውበት። በቃ የተግባር ሰው አያወራም፣ የሆነ ነገር ሲያረግ አያወራም። በቃ በተግባር አድርጎ ነው የሚያሳያችሁ። አስቡት እንግዲህ ሩታና አብርሽ በጀመሪያ አካባቢ ያላቸውን ፍቅር አይታችሁታላ፣ ደስ የሚል ፍቅር ምናምን ነገር እና በኋላ በኋላ ድራማቸው እየከረረ ሲመጣ ነው እንደዚህ ኦዲንስ መለየት ምናምን ነገር እየመጣው እንጂ ያው መጨረሻ ላይ ደግሞ እንደዚህ ፍቅር በፍቅር ሆኑ። ልጅ ሲመጣ አስባችሁታ ትላላችሁ።